መጽሐፈ ዕዝራ ሱቱኤል ምዕራፍ ሰባት መለሰልኝ፣ እንዲህ አለኝ፦ ይህንስ ዓለም ልዑል እግዚአብሔር ስለ ብዙዎች ሀጣን ፈጠረው፣ የሚመጣውን ዓለም ግን ስለ ጥቂቶች ጻድቃን ፈጠረው። ዕዝራ፣ እነሆ በፊትህ ምሳሌን እተረጉምልሃለሁ። ምድርን ጠይቃት፣ ትነግርሃለች፤ ሸክላ ከእሱ የሚገኝ መሬትን ታስገኛለችና ወርቅ ከሱ የሚገኝበት መሬትንም ታስገኛለች እና ጠይቃት ትነግርሃለች። ወርቅ ከሚሆን ሸክላ የሚሆነው ይበልጣል ትልሃለች። በዚህ ዓለም ከተፈጠሩ ሀጣን ብዙ ናቸውና የሚድኑ ጻድቃን ግን ጥቂቶች ናቸውና የዚህ ዓለም ስራው እንዲህ ነው አለኝ። መለሱለት እንዲህ አልኩት ከጥበብ የተነሳ ልብ ደስ ይበላት ጆሮም ነገርን ከመስማት የተነሳ ደስ ይበላት። ጆሮ ለመስማት ልብም ለማወቅ ተፈጥሯልና ሰው ጥቂት ዘመን እንጂ ብዙ ዘመን ሳይሰጠው ባልወደደ ኃጢአት ይኖራል። አቤቱ ለእኔ ለባሪያህ ካንተ ጋር ለመነጋገር መብት ካለኝ አንዲት ነገር ጠይቀሃለሁ። የእጅህ ፍጥረት የምንሆን እኛ አንተ እንደ ተናገርህ ሁላችን የተካከልን ነንና ሰው ይህ ዓለም በሚሸከመው ገንዘብ የሞቱ ሰዎች ሁሉ በዚህ ዓለም መኖርን ይቻላቸው ዘንድ እንዲያፈራልን ፈራልን በምንዘራ በምናርስ ገንዘብ የእንስሳ እውቀትን ብትሰጠን በተሻለ ነበር። ዛሬ በእናቱ ማህጸን ትፈጥረዋለህና ስጋውንም ታዋህደዋለህና ህዋሳትንም ትቀርጸለታለህና እውቀትንም ትሰጠዋለህና በውሃነት በእሳትነት ሳለ ትጠብቀዋለህና ያን የፈጠርኸውን ህፃኑንም በእናቱ ማጸን ዘጠኝ ወር ትሸከመዋልህና ባንተ ትእዛዝ ተጠብቆ ይኖራልና ዳግመኛ ተወልዶ በዚህ ዓለም ሊኖር ከተፈጠረ በኋላ የሚጠባበቅበትን ወራት እስኪጨርስ ድረስ ይህ ባሪያ ህፃኑ ያድግ ዘንድ ከሰውነቷ በላይ ካለ ከጡቷ የጡት ፍሬ ወተት ይፈስለት ዘንድ ታዝለታልህና በቸርነትህም ታሳድገዋልህና በቸርነትህም ትመግበዋልህና ሕግህንም ታስተምረዋልህና በጥበብህም ትትገጽሰዋለህና ከዚህ በኋላ እንዲህ አደረግ ፈጥረህ ያሳደግኸውን ባሪያህን ትገለዋልህና ፈጥረህ ይህን ያህል ዘመን ያኖርኸውን ያንን ባሪያህን የምትገለው ከሆነ ጥንቱን ለምን ፈጠርኸው? አሁንም ነገርህ እውነት ነው። ይህን ሁሉ አንተ ታውቃለህ። ነገር ግን ይህን አዘን የማዝን ስለ ርስትህ ስለ ኢየሩሳሌምና ስለ ወገኖችህ ነው እንጂ ይህንን እናገር ዘንድ ያተጋኝ እኔ ብቻ አይደለም። ስለዚህ ነገር የሚመጣውን የመንግስተ ሰማያትን ህጉን እየሰማን በዚህ ዓለም የምንኖር የእኛን መሰነካከል አያለሁ። ይህንን በፊትህ እማልድክ የጀመርኩ ስለ እኔም ስለ እነዚያ ነው። ስለዚህ ነገር ነገሬን ስማ፣ በፊትህ የምናገረው ልመናዬንም ስማ አድምጠኝም አልኩ። መላእክት ወደ ብሔረ ህያዋን ሳይወስዱት እዝራ ኋላ ከሚጸለየው ጸሎት አስቀድሞ የጸለየው ጸሎት ይህ ነው። ለዘላለሙ የምትኖር አቤቱ በልዑል አርያም ሁነህ ሁሉን የምታይ በሰማይ ያለህ ስልጣንህ የማይሸነፍ መንግስትህ የማያልፍ አገልጋዮችህ መላእክት ፈርተው የሚቆሙልህ ነፋስ እሳት በትእዛዝህ የተፈጠሩ አቤቱ ቃልህ ጽኑ የሆነ የተናገርኸው ጸንቶ የሚኖር ስራትህ ጽኑ የሆነ ትእዛዝህም የሚያስፈራ ትእዛዝህም ጥልኮችን የሚያደርቅ ቁጣህም ተራሮችን የሚያሳልፍ አምልኮትህ እውነት የሆነ እንዲህ እንዲህ የምታደርግ አቤቱ፣ የእኔን የባሪያህን ቃል ስማ፣ የምነግርህን ነገሬን አድምጥ። እኔ በህይወት ሳለሁ እነግርሃለሁ፣ ልቡናዬም እንዳሰበ መጠን እመልስልሃለሁ። ለአንተ የተገዙልህን የጻድቃንን በጎ ስራቸውን ተመልከት እንጂ የወገኖችህን ኃጢአት አትመልከት። ህግህን የጠበቁ የጻድቃንን መከራቸውን ተመልከት እንጂ የአጣንን ክፉ ስራቸውን አትመልከት። በፍጹም ልቦናቸው አምነው በህግህ የጸኑትን አስብ እንጂ በፊትህ ክፉ ስራን ስለሰሩ አትቆጣ። ህግህን በአዋቂ ልቦና የጸኗት ጻድቃንን አስባቸው፣ ተመልከታቸው እንጂ በስራቸው እንደ እንስሳ የሆኑ ሰዎችን ጥፋት አትፈልግ። ሁልጊዜ በጌትነትህ የታመኑ ሰዎችን ውደዳቸው እንጂ እንደ አራዊት የክፉ ሰዎችን አትቆጣቸው። ነገር ግን እኛም ከእኛ አስቀድሞ የነበሩ ሰዎችም የእንስሳ ስራን ሰራን። አንተ ግን በጎ ስራ የሌለን እኛን ይቅር ብትለን ያን ጊዜ ይቅር ባይ ትባላለህና፣ ስለ በደሉ ሰዎችና ስለ እኛ ይቅር ባይሁን። በአንተ የተዘጋጀ በጎ ስራ ያላቸው ጻድቃንን ግን በስራቸው ይቅር ትላቸው አለ። ትቆጣቸው ዘንድ ሰው ምን ቁም ነገር ነው? ስለ ሱስ ታዝን ዘንድ የእንስሳ ወገን ምንድን ነው? አሁንም ከሴት ከተወለደ ወገን የማይበድል እንደሌለ እውነት እናገራለሁ። ነገር ግን በጎ ስራ የሌላቸው ሀጣንን ይቅር ብትላቸው፣ ስለዚህ ነገር ቸርነት ፈጽሞ ይታወቃል አልኩ። መለሰልኝ፣ እንዲህ አለኝ በእኔ ዘንድ እውነትን ነገርን ተናገር እንደዚሁ አንተ እንደ ተናገር ነው ከው ነው። ለሚበድሉ ሰዎች ሞት ነፍስንና ገሃነምን ጉስቁልናንም እውነት አይወድላቸውም። የሚድኑ ዋጋቸውንም የሚያገኙ እነሳቸው ናቸው እና ነገር ግን ስለ ጻድቃን ደስ ይለኛል እንደዚሁ እንደ ተናገርከው ነው ገበሬ ብዙ ዘር እንዲዘራ ብዙ ተክልንም እንዲተክል ጊዜውም ቢሆን የተዘራው ዘር ሁሉ የሚበቅል አይደለም፣ የተተከለውም ተክል ሁሉ ስር የሚሰድ አይደለም። እንደዚሁ በዚህ ዓለም ያሉ ሰዎችም ሁሉ የሚያድኑ አይደለም አሉኝ። መለስኩለት እንዲህ አልኩት፣ በፊትህ ባለሟልነትን ካገኘሁ እነግርሃለሁ። የገበሬ ዘርስ ባይበቅል ወይ እነሆ ዝናም ባያገኝ ነው። ስለዚህ ነገር ጠፋ ይሉታል። ነገር ግን በስልጣንህ የፈጠርኸው በአምሳልህም የመሰልኸው ሰው አምላክህ አምሳልህ ነውና ስለ እሱም ሁሉን ፈጥረሃልና። እንግዲህ ከሆነ ሰውም በተክል ለምን ትመስለዋለህ? እንደ ገበሬ ዘርስ ለምን ታደርገዋለህ? ፍጥረትህን ይቅር ትለዋለህና ለወገኖችህ ራራ፣ ርስትህ ኢየሩሳሌምንም ይቀርበል እንጂ አቤቱ በገበሬ ዘር ትመስላቸው ዘንድ እንጃ አግባብህ አይደለም አልኩት። መለሰልኝ እንዲህ አለኝ። በዚህ ዓለም ያለው ዘር ተክል በዚህ ዓለም ላሉ ሀጣን ምሳላቸው ነው። የወዲያው ዓለም ግን በወዲያው ዓለም ለሚኖሩ ጻድቃን ምሳሌያቸው ነው። ነገር ግን ከእኔ ይልቅ ፍጥረትን ፈጽመህ ትወድ ዘንድ እውቀት ያነስህ ይልቁንም አንተ ሀጣን ሳትሆን በብዙ ወገን ሀጣን ትመሰላለ። ነገር ግን ራስህን አዋርድሃልና እንደ ጻድቃን ፈጽመህ ትመሰገን ዘንድ እንደሚገባህም ራስህን አላከበርህምና በልዑል በእግዚአብሔር ዘንድ ስለዚህ ነገር ትመሰገናለህ። አሁንም በዚህ ዓለም የሚኖሩ የጎሰቆሉ ሰዎች በብዙ ትዕቢት ጸንተው ኖረዋልና በኋላ ዘመን ብዙ መከራ ይቀበላሉ። አንተ ግን ለራስህ እውቀት እንዳንተ ያሉ ሰዎች የከበሩትንም ክብር መርምር። ገነት ለእናንተ ትከፈታለችና እፀ ህይወትም ተተክሏልና የሚመጣውም ዓለም ተዘጋጅቷልና ተድላ ደስታም ተዘጋጅቷልና ጸጋ ክብርም ተዘጋጅቷልና በጎ በረከትም ጸንታለችና የህግ ዋጋዋ ተሰጥቷልና እንዳንተ ያሉ ሰዎች የከበሩትን ክብር መርምር። እንግዲህ ወዲህ ደዌ ነፍስ፣ ደዌ ስጋም ጠፋ። ሞተ ስጋ ሞተ ነፍስም ጠፋ። መቃብር መቀበሉን፣ ሞት መግደሉንም ተወ። መከራ ተዘነጋ። የህይወት መገኛ መንግስተ ሰማያት ተገለጠ። እንግዲህ ወዲህ ዳግመኛ ስለሚጠፉ ስለ ኃጣን ብዛት አትመርምር። እነሳቸው እውቀት አግኝተው ልዑል እግዚአብሔርን ንቀውታልና፣ ሕጉንም ቸል ብለዋልና፣ ስርዓቱንም አፍርሰዋልና፣ ወዳጆቹ ጻድቃንንም መከራ አጽንተውባቸዋልና፣ እያወቁ በልቦናቸው እግዚአብሔርን አንፈልገውም ብለዋልና ስለዚህ ነገር ይህ መንግስተ ሰማይ ለአንተ እንደተዘጋጀ እንደዚሁ ለእነሳቸው ይህ ገሃነም እሳት ተዘጋጅቶላቸዋል። እነሳቸው በህጉ ሊኖሩ ከተፈጠሩ በኋላ የፈጣሪያቸውን ስም አሳድፈውታልና መንግስተ ሰማይን ያዘጋጀላቸው እግዚአብሔርን አላመሰገኑትምና በክፉ ስራ ስለ ጸኑ ገሃነም ተዘጋጅቶላቸዋል። አሁንም ካንተ በቀር እንዳንተም ካሉ ከጢ ከጥቂቶች ሰዎች በቀር ለብዙ ሰዎች ያልነገርሃቸው ገሃነም ይደርስባቸዋል፣ አለኝ። መለስሁለት እንዲህ አልሁት፣ አቤቱ እነሆ እስካሁን ድረስ በኋላ ዘመን ታደርገው ዘንድ ያለህ ብዙ ምልክትን ነገርኸኝ። ነገር ግን የሚደረግበት ጊዜው መቼም እንደሆነ አልነገርኸኝም አልሁት።